ሰላም ጤና ይስጥልኝ የተከበራችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለተ ሮብ ያዘጋጀናቸው አዳዲስ እና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። በፖለቲካ ውዥንብር ውስጥ የቆዩት የህወሓት መሪዎች የተፈናቃዮችን ጉዳይ ዋና ጉዳያቸው አላደረጉትም በሚል ከፍተኛ ትችት እየተሰነዘረባቸው ሲሆን ከፌዴራል መንግስት ጋር ሲካሰሱም ይስተዋላሉ። ቢቢሲ ትግርኛ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት እና ከፖለቲካ ፓርቲነት የተሰረዘው የህወሓት ምክትል ሊቀመንበር የሆኑት አቶ አማኔላ ሰፋን በተፈናቃዮች ጉዳይ አነጋግሯቸዋል። ቢቢሲ በድንኳን ውስጥ ያሉ ተፈናቃዮች ወደ ቤታቸው ለአምስት ዓመታት ያህል ያልተመለሱበት ዋናው ምክንያት ምንድን ነው? ብለው የጀመረው ጥያቄ አቶ አማንኤል አንደኛው ምክንያት በመጋቢት 2015 ዓመተ ምህረት የተቋቋመው ጊዜያዊ አስተዳደር የትግራይ ህዝብ መሰረታዊ ብሔራዊ ጥቅም ውስጥ መግባት አልቻለም። ጊዜያዊ አስተዳደሩ የትግራይን ህዝብ ብሔራዊ ጥቅም ለማስከበር ከኢትዮጵያ መንግስት ጋር የመስራት ኃላፊነት ተሰጥቶት ነበር። ነገር ግን ጊዜያዊ አስተዳደሩ የትግራይ ህዝብ ብሔራዊ ጥቅም አሳልፎ ሰጥቷል ሲሉ የአቶ ጌታቸው ረዳ ጊዜያዊ አስተዳደርን ከሰዋል ሁለተኛው በኢትዮጵያ መንግስት በኩል ያለው ቅንነት የጎደለው ባህሪ ነው ያሉት አቶ አማኔል የፕሪቶሪያ ስምምነት ለትግራይ ሉዓላዊነትና ስለተፈናቀሉና ስለ ስደተኞች የሚመለከት ግልጽ ኃላፊነቶችን አስቀምጧል ይህ ማለት ከሰራዊቱ ውጭ ያለውን ወራሪ ኃይል ከትግራይ ማስወጣት አላግባብ የተቋቋመውን አስተዳደር ማፍረስ አዳዲስ ሰፋሪዎችን ማስወጣትና በስደት ላይ ያሉትን ተፈናቃዮችና ወገኖቻችን ደህንነት የመጠበቅ ኃላፊነት አለበት ይህን ማከናወን አልቻለም፣ በማለት የፌዴራል መንግስትን የከሰሱ ሲሆን እዚያ ያሉት ኃይሎች ከመልቀቃቸው በፊት ወደ ሪፈረንደም ለመሄድ አቅዷል ብለዋል። ነባሩ ጊዜያዊ አስተዳደር ይህንን እቅድ ሲያወጡ የንቅናቄው አካል ሆነዋል። የፌዴራል መንግስት ከፕሪቶሪያ ስምምነት በመውጣት በምዕራብ ትግራይ አዳዲስ ታጣቂዎች እያሰለጠነ ነው። ስለዚህ የውስጥ ችግርና የኢትዮጵያ መንግስት ለፕሪቶሪያ ስምምነት በቅንነት እየተገበረው አይደለም ሲሉ ከሰዋል። ቢቢሲ በመቀጠል የህወሀት አመራሮች ጊዜያዊ አስተዳደሩን እየከሰሳችሁ ነው፣ የፌዴራል መንግስት የተፈናቀሉትን ወደ ቀድሞ ቀያቸው እንዳይመለሱ ህወሀት የተፈናቀሉትን ቁማር እየተጫወተባቸው ነው ሲል ይከሰሳቸዋል። የቀድሞ ጊዜያዊ አስተዳደር በተለይ ከስልሳ ቀናት በላይ ባደረጋችሁት የፓርቲ ስብሰባ የተፈናቃዮችን ጉዳይ በጭራሽ አላነሳችሁም በማለት ይከሰሷቸዋል። የህወሀት ከፍተኛ አመራሮች ተፈናቃዮች ህወሀት ከኛ ጋር እስካልተመለሰ ድረስ አንሄድም ይላሉ እያላችሁ ስትናገሩ በተደጋጋሚ ተሰምታችኋል። ፍላጎታችሁ ምንድን ነው? ብሎ ለጠየቃቸው ጥያቄ አቶ አማኔል የኢትዮጵያ መንግስት ወራሪ ኃይሎች ከመውጣታቸው በፊት ወደዚያ እንዲመለሱ ትጥቅ ሳይፈቱ አዳዲስ ሰፋሪዎች ለቀው ሳይወጡና የአካባቢው ደህንነት ሳይጠበቅ እንዲመለሱ ይፈልጋል። ይህ የተፈናቀሉ ወገኖቻችን ደህንነት አደጋ ላይ የሚጥል ነው። በጸለምቲ ላይ በተግባር አይተነዋል። ስለዚህ መሆን የለበትም። የሚመለሱ ከሆነ እዛ ያሉ ታጣቂዎች ትጥቅ ፈተው ይውጡ፣ የተቋቋሙትን አስተዳደሮች ይፍቱ እያልን ነው ሲሉ ምላሽ ሰጥተዋል። ስለዚህ ይህንን አንቀበልም። ህወሓት ከለከላቸው እያሉ በተመሳሳይ የቀድሞው ጊዜያዊ አስተዳደር አመራር ይህንን መግለጫ እየደጋገሙ ይናገሩታል። ይህንን በጸለምት ተሞክሯል፣ አልተሳካም፣ ዳግም ተፈናቅሯል። ተፈናቃዮች እንዳይመለሱ የምናደርገው ምን ለማግኘት ነው ሲሉ ምላሽ አክሏል። ቢቢሲ በመቀጠል ለምንድን ነው ታዲያ የህወሓት ሊቀመንበር ዶክተር ደብረጽዮንና የጽህፈት ቤት ኃላፊዋ ፍትለወርቅ ገብረ እግዚአብሔር ህወሓት ካልተመለሰ አንመለስም እያሉ እያላችሁ የፖለቲካ እንቅስቃሴያችሁ አካል ሆኖ እየተሰራ ያለው ብሎ ጥያቄው ያጠናከረው ሲሆን አቶ አማኔል እንደዛ የሚሉትን ሰዎች ምን ማለታቸው እንደሆነ ራሳቸውን ጠይቋቸው እኔን አይመለከተኝም በማለት ምላሻቸው ሰጥተዋል። ቢቢሲ በመቀጠል አንተም የህወሀት ከፍተኛ አመራር ከሆነ ሲል ጥያቄው ያጠናከረ ሲሆን አቶ አማኔል እኔ የምለው የፓርቲውን አቋም እንጂ በየመድረኩ የተደረጉ የአመራሮች ንግግሮች አይደሉም። ነገር ግን በተለያዩ ከተፈናቀሉ ወገኖቻችን በምናካሄደው መድረኮች የፓርቲው ሁኔታ ምን ይመስላል የሚሉ ጥያቄዎች የሚነሳው በተፈናቃዮች ነው። ተፈናቃዩም የህወሀት ሁኔታ ያሳስበዋል። የተፈናቀለው አካል እንዲህ ባለ ሁኔታ ውስጥ እየኖረ ስለሆነ ስለ ህወሀት የሚያሳስበው መሪ ፓርቲ ብሎ የሚለው አካል ፈርሶ ሁኔታው እየባሰበት እንዳይሄድ ስለሚያሳስበው ነው ብሎ ምላሹን ሰጥተዋል። ቢቢሲ አክሎ እና የተፈናቀለው ሰው በእውነት የፓርቲው ማለትም የህወሀት ህልውና ያሳስበዋል ብለው ያምናሉ ነው ወይ ብሎ ሲጠይቀው አቶ አማኔል እኔ እንዲህ አላልኩም። ህዝቡ ስለ ፓርቲው ይጠይቃል ማለት ከህልውና በላይ ስለ ፓርቲው ያስባል ማለት አይደለም። ከፍተኛ አመራሮቹ እንደዛ ካሉ እነሱን ጠይቋቸው፣ እኔን አይመለከተኝም አልኳቸው እኮ ሲሉ የነ ዶክተር ደብረጽዮንና የፈትለወርቅ ገብረእግዚአብሔር ንግግር እሱን እንደማይመለከተው ጠቅሷል። አሁን ወደ ጊዜያዊ አስተዳደር አመራር መጥተሃል እና አንተ የጊዜያዊ አስተዳደር ምክትል ፕሬዚዳንት ነህ። ወደ ጊዜያዊ አስተዳደር ከመጣህ ጀምሮ የተፈናቃዮቹን ጉዳይ ለመፍታት ምን ሰራህ ተብሎ ለተጠየቀው ጥያቄ የተደረገው በፕሪቶሪያው ስምምነት ከኢትዮጵያ መንግስትና ከዓለም አቀፉ ማህበረሰብ ጋር በመተባበር ከህዝብ ጋር በመስራት ስትራቴጂካዊ አቅሞችን መሰረት በማድረግ ሰላምን ማዕከል ለማድረግ እየሰራን ነው። እንደ ጊዜው አስተዳደር በተፈናቃዮቹ የሚነሱትን ጥያቄዎች እንደግፋለን። ይህንንም መሰረት አድርገን እንሰራለን ሲሉ ምላሻቸው ሰጥተዋል። አዲሱ ጊዜያዊ አስተዳደር ከተቋቋመ በኋላ ከፌዴራል መንግስት ጋር በቀጥታ ድርድር አለ ወይ ተብለው ለተጠየቁትም አቶ አማንኤል በፕሪቶሪያው ስምምነት መሰረት የአፍሪካ ህብረት ፓናል እንደምታዩት አልተሰበሰበም። በተደጋጋሚ ጥሪ ቀርቦለታል፣ ከትግራይ በተደጋጋሚ ደብዳቤ ጽፈንለታል፣ ግን አልተሰበሰበም። ከኢትዮጵያ መንግስት ጋር ባለው የሁለትዮሽ ግንኙነት ግን ጊዜያዊ አስተዳደሩ ጉዳዩን በማንሳት ተፈናቃዮቹ ወደ ቤታቸው እንዲመለሱ ጠይቀዋል ሲል መልሱን ሰጥተዋል። ቢቢሲ ተፈናቃዮቹ የኛ ነው እስከ መርድ የምትሉት ቦታ አውሰዱንና ራሳችን እንወስን እያሉ ይጠይቃሉ፣ በዚህ ላይ ያንተ አቋም ምንድን ነው? ሲል በጠየቀው መሰረት አሁን የተፈናቃዮች ህይወት ገሀነም ነው። ስለዚህ የተፈናቀሉት አካላት መሯቸው ከፍቷቸው፣ አማራጭ አጥተው የሚፈልጉትን ያድርጉ የሚል ጥያቄ እያነሱ ያሉት ናቸው። ተፈናቃዮቹ ዝም ብለን እንሄዳለን ማለታቸው መስዋዕትነት እንከፍላለን ማለታቸው ነው። ግን ወዴት ይሄዳሉ? እርሻቸው፣ ቤታቸው፣ ስራቸው ተወስደዋል። ስለዚህ ሄደን እናስለቀቃቸዋለን እያሉ እንጂ ዝም ብለን በሰላም ገብተን ቦታውን ይሰጡናል ማለታቸው አይደለም ሲሉ ጠቅሰዋል። የተፈናቀለው ሰው እንዲመለስ ከተፈለገ በአስተማማኝ ሁኔታ መደረግ አለበት። እንዴት ዝም ብለን እንልካቸዋለን? ቀደም ሲል በጸለም ተሞክሮ ዳግም ተፈናቅለዋል ሲሉ አክለዋል። ቢቢሲ በመቀጠል የተፈናቀሉ ዜጎች የህወሓት አስተዳደር ሳይመለስ በራሳቸው ስም የወሰዱትን ውሳኔ ትቀበላላችሁ ወይ ብሎ ላነሳው ጥያቄ አቶ አማኒኤል ይህ የህወሓት አስተዳደር ጉዳይ አይደለም፣ እኔ የማወራው እዚያ ስላሉት ታጣቂዎች ነው ሲሉ መልሰዋል። እስካሁን በተደረገው ሂደት ተፈናቃዮችን ወደ ቤታቸው ለመመለስ ለአምስት ዓመታት ያህል አልተሳካም። ከአሁን በኋላ ምን ልታደርጉ ነው ተብለው ለተጠየቁት ጥያቄ ምላሻቸው ሁለት አማራጮች አሉን። አንደኛው ከኢትዮጵያ መንግስት ጋር በመቀራረብ እና ሁሉንም የሰላም መንገዶች አሟጦ መጠቀም ወይም ሰላማዊ ባልሆነ መንገድ መሄድ ነው ሲሉ ተናግረዋል። በመጨረሻውም ቢቢሲ ሰላማዊ ባልሆነ መንገድ ስትል ምን ለማለት ፈልገህ ነው ብሎ ለጠየቀው ጥያቄ አቶ አማኑኤል ሰላማዊ ባልሆነ መንገድ ማለት የፕሪቶሪያ ስምምነት ከተጣሰ በጦርነት ይሆናል ማለት ነው ሲሉ ገልጸዋል። ያ ደግሞ አይሰራም። የትግራይ ህዝብ የጠፋበት ከባድ ጦርነት ተካሂዷል። ወደዛ ላለመመለስ እየሰራን ነው ሲሉ ቃለመጠየቃቸውን አጠናቀዋል። እስራኤል በጋዛ በፈጸመችው ጥቃት ቢያንስ 43 ፍልስጤማውያን ተገደሉ። በጋዛ በተስፋፋው ረሃብ ውስጥ ቢያንስ 43 አጥብቀው የምግብ እርዳታ የሚሹ ፍልስጤማውያን በማዕከላዊ የጋዋ ግዛት አካባቢ በተፈጸመ ጥቃት ተገድለዋል ሲል የአልጀዚራ የእውነታ ማረጋገጫ ክፍል ሳናድ ዘግቧል። እንደ ዘገባው ከሆነ ተጎጂዎቹ የተገደሉት ከዋዲ ጋዛ በስተደቡብ በሚገኘው የሳላህ አልዲን ጎዳና ላይ ምግብ በመጠባበቅ ላይ በነበሩበት ወቅት ነው ተብሏል። በሳናድ የተገኘ የምስል ቅጅ የተጎጂዎቹ አስከሬን በጋዛ ሜዲካል ኮምፕሌክስ እና በአላውዳ ሆስፒታል ተከማችቶ ያሳያል። እና በአሜሪካ የሚደገፈው የጋዛ የሰብአዊ ፋውንዴሽን እንደ ኤሮፓያን አጣጠር ከጉንበት 27 ቀን እርዳታ ማከፋፈሉን ከጀመረ ወዲህ እስራኤል የእርዳታ ማዕከላት አቅራቢያ ፍልስጤማዊ ላይ ባደረሰችው ጥቃት ከ መቶ በላይ ሰዎች ሲገደሉ አንድ ሺህ የሚያህሉ ቆስሏልም ተብሏል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለለተሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።